ፌር ነው፣ ፌር አይደለም? የምር አብዛኛው ኢትዮጵያ ህዝብ በአሁኑ ሰዓት ትልቁ አንጀቱ ትንሹን አንጀቱን ሊበላው ደብሰ በጣም ከመራቡ የተነሳ ማለት ነው። ስለዚህ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ሁሉም ሰው እንዳንተ አልደለው። ለማንኛውም ይህን ቪዲዮ ሳይቻችን ልመለስ እና ኮሜንት እናነባለን። የትም እንደስነ ምግብ ባለሙያ በፍጹም የማልበላቸው ሶስት ነገሮች፣ የመጀመሪያ፣ የተጠበሱ ምግቦች ቺፕስ፣ በፍጹም ልበላ አልችልም። ሁለተኛ በፍጹም የማልበላው የሸክላ ጥብስ፣ ስጋ ቤት የሚጠበሰ የሸክላ ጥብስ። በስብ ነው የሚጠበሰው ወይ ደግሞ በዘይት ነው የሚጠበሰው። አንደኛ ሳቹሬትድ ፋት አለው። ሁለተኛ ደግሞ የኮሌስትሮል መጠናችንን የትራይግላይሴራይድ መጠናችንን እጅግ በጣም ይጨምራል። ሌሎችም የጤና ዘላለም ትኖሪ እንደሆነ እናያለን። እንደውም ቀድማችሁ የምትመጡት እነዚህ ሽንቴ ምሪንዳ ነው የምትብሱ። ምሬ በዚህ ሰዓት ለምን የከሸፈ ቦምብ አይሆንም? አልምረ ተመልከት ብላ አባት ያገኘውን ብላ። ማን ሆድ ባዶ ይጠላል? እኔም ሸክላ አልበላም። ማን ይገዛልኛል? ቢገዛል ለራሱ ከነ ሸክላው ነው የምትበላውን ኧረ ተው እንጂ ተመሳሳይ ነን አዎ ተመሳሳይ ነን ከምክንያቶችሽ በስተቀር አንቺን ለጤና ጥሩ አይደለም ብለሽ ነው የማትበይ ሌላው ሰው ደግሞ ስላሌለው ነው ስላላገኘ ነው አሁን ሸክላ ጥብስ ሲባል ስንት ሰው ምራቁን ይወጣል መሰለኝ በጾመኛ እንጀት